ዓለም ይሄን አይነት ሰው እንደነበርኩኝ፣ አሁን ላይ ግን በቃ እውነትን ነው እንጂ መሄድ አለብኝ። እንድትደፋት አልፈልግም። ልቀቃት ነገሪ፣ ልቀቃት። ልጅ አለሽ ወይስ የለሽም? ልቀቃት። ሰላም፣ ሰላም፣ ሰላም። የሆነ የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተ እንዴት ናችሁ? በውጭም በሀገር ውስጥ ያላችሁ ሰላም ነው? እግዚአብሔር ይመስገን። ያው ከዮኒ ጋር እንግዲህ ያለንን ነገሮችም ታውቃላችሁ? የተገናኘንበትን ምክንያትም ታውቃላችሁ። እና እንግዲህ ዛሬ አንድ ትልቅ ነገር ላፈነዳው ነው የመጣሁት። ማንም ማንም አያውቅም እስከ ዛሬ ድረስ ተወርቶም ታይቶም የማይታወቅ ነገር ነው የምነግራችሁ። ምንድን ነው ለምትሉኝ ነገር እንግዲህ ቀስ ብለን የምናየው ይሆናል። አሁን ምንድን ነው፣ ቃልንና ዮኒን ቀጥሬያቸዋለሁ እንዲመጡ። የቀጠርኩበት ምክንያት አለኝ። እንግዲህ እነሱም እየመጡ ነው። እስከዛ ድረስ እኔ እንዴ ቢል ንገራችሁ በጣም ይጨንቃል። እኔ ላይ እንደዚህ አይነት ነገር አይታችሁ አታውቁም። ማረክ ግን ካለው አንጻር ግዴታ መሆን አለብኝ ግዴታ መናገር አለብኝ የሚለውን ስላሰብኩኝ ዛሬ እሷም ባለችበት እሱም ባለበት ቀጥሬያቸዋለሁ መናገር አለብኝ ብዬ ወስኛለሁ። እንግዴታ ልናገር ነው ማለት ነው። እናንተ ቤተሰቦቻችንም የምታውቁት ነገር የለም ምንም ማለት ነው። ስለዚህ አሁን ለእሱም ሚጃ ለሱ ለእናንተም ነው የምነግራችሁ ማለት ነው። ምክንያቱም ይሄ ነገር ከባድ ነው። እኔ ደብቄው ላልፍም እንዴት ብዬ ልደብቀው እሷ በዋሸችው እሷ በደበቀችው ቁጥር እየሄደ ይሄ ነገር ተደብቆ አይቀርም። እውነት የራሱ መንገድ ስላለው እውነት ምንጊዜም እውነት ስለሆነች እንዴ ብዬ ልደብቀው ለሱ። ስለዚህ እሷ ደብቃ ግን ሸፍንፍን አድርጋ ማለት ነው የፈለገችው። ስለዚህ የሄደ ደግሞ ነገር ለሱ ዋሸው አልፈልግም። እውነት ነው አልዬ፣ በቃ በካሜራ አይደለም በውጭ ላይ የምናወራው ብዙ ብዙ ነገሮች ስላሉ በጣም ይከብዳል። የልጁን ሞራል መግደል የልጁን እኔ እንጃ እንዴት ነው፣ በጣም ይከብደኛል። እና አይዞ በርታ የምልበት ቦታ ላይ ስደርስ የእሱ ያሳዝነኛልና ላወራው ነው የምፈልገው ማለት ነው። ስለዚህ እና ይኔ በጣም እየከበደኝ ስለሆነ አሁን ዛሬ ሁሉንም ያለችውን ነገር እያንዳንዷ ነው የምነግረው ማለት ነው። እና በጣም ከምለው በላይ ነው የጨነቀኝ ማለት ነው። እኔ አጣይ ሆኜ አይደለም፣ እኔ ያጨቃጫቂ ሆኜ አይደለም። እኔ እንጃ በጣም ታቁኛላችሁ አይደል አለምዬ፣ ይሄ ምን አይነት ሰው እንደነበርኩኝ። አሁን ላይ ግን በቃ እውነት ነው፣ እጄ መሄድ አለብኝ መጓዝ ያለብኝ ብዬ ወስኛለሁ። እንግዲህ እየመጡ ነው እላችኋለሁ ማለት ነው። ምን ነው ደከመችላላችሁን? ጨንቆኝ ነው

እንዳቆስ ነው ለማላ እኮ አይደል፣ ዝም በይ። ብዙ ያልተጣራ ነገር አለ። አሁን ለምሳሌ ያው ወንድ ባል እንዳለሽ ምንም ተናገር አለሽ። ሰው ሁሉ ያለፈ ታሪክ ምናምን አለው። እሱ መካዳችን ገባሻ። ግን ደግሞ ትንሽ አለ የተሳሳተች። ያው አሁን የለም ግንኙነት፣ አሁን እንደሌላቸው እኔ በራሴ መንገድ አረጋገጥኩኝ እንጂ እዚህ ጋር እንቅ አድርጌ ነበር። አሁን አሁን ቢሆን ግን ምን ነው እሺ፣ አንተ በሰው የምትመራው ነው፣ በራስህ አጣራው። በራሴ መንገድ ላይ ይዛለት ያለች ሆነ አለች እንጂ እኔና አንቺ እንደዚህ ሰላም እንቆም ነበር በዚህ ሰዓት ባላጣራ ኖሮ። ያለፈ ታሪክሽ አልፏል፣ ምንም ማድረግ አልችልም። እሱን ብናደድም ቢያካትለኝም ግን ደግሞ እኔም አለኝ ያለፈ ታሪክ። እሺ ዛሬ አሁን በጣም ታምራላችሁ፣ በጣም በጣም ታምራላችሁ፣ ምንም በጣም ቆንጆ ናችሁ። ዛሬ ደግሞ ልብስ ነው የሆነ ነገሮችን ምናምን ማለቴ የሆነ ሚስጥሩ ምናምን ሙሉ መረጃ ሳይኖርስ የሆነ ነገር እባክሽ በጣም ነው የምር በጣም ስለምወድሽ ላዝንብሽ ወይ ላስቀይምሽ አልፈልግም።

ሰላም ከሆነ ብቻ እኔ መናደድ አልፈልግም። ዛሬ በተለይ ደስተኛ ነኝ። ዛሬ ፈታ ወጥቻለሁ ከምንም

ቀረጅ ምን ነበር ዛሬ? ደሞ ያልቅብሽ ልበልሽ እንዴ? አይ እኔ ሳልሆን አንቺ ነሽ ማለት። በፍቅር ላይ ደስታ ምናምን ተመልካችን በተለይ ሰልችቶታል ጥላችን። በቃ የሆነ ነገር በተፈጠረው ቁጥር በእኔና በሷ መካከል ጥል ሲፈጠር ጠብ ሲፈጠር ደስ አይልም። በቃ የምር ዛሬ የመስራች ከሆነ ብቻ ነው ጆሮዬም ሊሰማ የሚችለው። አሊ የምር የሚያስደስት ነገር ከሆነ ብቻ ንገሪኝ አለ። ካልሆነ ግን እኔ በጣም ልቤ እየደከመ ነው። የምሬን ነው በጣም ማለት የእሷን ክፋት በሰማሁ ቁጥር፣ የእሷን የሚያሙ ነገሮች ያለፈ ታሪክ በሰማሁ ቁጥር እኔ እየታመምኩ ነው። ለእሷ ያን ላይ ነገር ይቀንሳል። ገባሽ አለ። ስለዚህ በመካከላችን ደግሞ ክፍተት እንዲፈጠር አልፈልግም። የምስራች ከሆነ እኔና እሷን ሊያስደስት የሚችል ነገር ከሆነ ብቻ ንገሪኝ ካልሆነ ግን አትንገሪ ማማ። እኔ በቃ ዓለም የምትባል በቃ አሊ ነበር የምላት በጣም ስለምወዳት ነው። አሊ ነበር ነበር በጣም ለእሷ ክብር እና ፍቅር ስላለኝ ያሉትን እውነቶች አወጣች። ስለዚህ አ ይዛሬ እዚህ የመጣንበት ምክንያት ልንዳረቅ ልንጨቃጨቅ ልንጣል አይደለም ፈታ ልንል ነው የመጣነው ዛሬን እንኳን ቢያንስ ማለት ነውና፣ ግን አንቺ ስለፈለግሽም ብቻ ያው መጣውን፣ ግን እኔ ሌላ ነገር አመስማት አልፈልግም። ሄደን እንትን እንበል። አንቺ ምታወሪ አይመስለኝም ሌላ ነገር ተው። ከአንቺ ጋር መደረቅ እራሱ እግር እግር የሚያለኝ። ገባሽ? ሄድክ። ተው፣ ና፣ ይጠቅመሃል። ተው፣ የልጅ እናት ናት። ተው፣ ና፣ ይበጅሃል። ና ጃኬቱንም ነግዛት፣ ይከብድሻል። ጃኬቱን ማናት? የልጅ እናት አያለም። ምንድን እኮ ነው?

አትንኪኝ ምንድን ነው ተናገሪ ስለምታሳዝነኝ ነው እንኳን አሳዘንኩሽ ምንድን ነው እሱ እንደ አንቺ ስንገናኝ መናገር የፈለገችው ምንድን ነው እሺ አንድ ተዘጋች ሁለት ተዘጋች እኔ እንግዲህ ከማፈንዳት ጅን ስላገኘች ያለፈ ታሪክ ነው ካት ብላ አሳመነች። ያለፈ ሁሉም ሰው ያለፈ ታሪክ አለው። አንተ ደግሞ መቼም የሚያፈቀረና ያበደ አንድ ነው፣ የዳውነት ነው አልካት አልካት ምን ከባለፈው ታሪካቸው ልጅ አላት። ገባ ግን አንተ ዛሬም ነገር ታውረህ ነው ያለኸው። ለምንድን ነው ይህ የሚሆነው? ለምን ሳል ይሁን ግን፣ ለምንስ ይሄን ያክልስ፣ ሁሌ ስነግር ትደነዝዛለህ። ዴ ነው ይሄ እንግዲህ ማንም የሚያውቀው አይደለም። አንድ ነገር ልንገር፣ እኔ እሷ ታጣላለሁ እኮ ይያልኩ አትሰማኝም። ምንም ውሸት ማመን ካለበት ማነኝ እሷን ልጅ አውጪው በላት። አንቺው በይ አንቺው አሳይኝ በላት። ልክ እንደወንዱ ታምጣ ማኮ ለምን እኔ ውሸት አትደረግ ልጅ አላት

ውሸት አትወደኝም። አንተ ሲጀመር አትወደኝም። እንድትደፋት አልፈለግም። ልጅ አለሽ ወይስ የለሽም? ልቀቀኝ። እንዳትናገሪ፣ እውነቱን ነገርኩህ እንጂ ያለፈ ታሪክ ነው። አላዝንም ማለት ደስ አለሽ። ቢገልልሽ ነበር የምትደሰችው። እኔ ያሳጣሽ ደስ አለሽ። አንቆ እንዲገለኝ ነው አይደለ? ሁሉንም የምትነግረው ሰማሀት ብቻሽን ያስጠላል። ሰማሀት ሁሉንም ትነግሪዋለች። ስማት እንዳምድልሽ ነው እንደ ምትፈልጊው እንዳምድልሽ ነው ወይ ንገሪኝ። ልጅ አለሽ የለሽም? እንኳን ደስ ያለሽ። የዛን ጊዜ ትደሰቻለሽ። እውነቱን በነገርኩህ ቆርቆሮ፣ እውነቱን በነገርኩህ ገደል ግባ። አይገርምም! እውነቱን ሰው አበሻ እኮ ሲነግሩት አይወድም። እንዳትጎዳ ጎዳ ባረኩኝ እሱ እንዳይጎዳ ባረኩ እጄ ያው ልሻለችኝ እውነቱን ሲነግራቸው ማንም ሰው አይወድም።